ቴዎዶስዮሳውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱ ፈንታም አስቀድሞ በእስክንድሪያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባት ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ ሀገር ሄዶ ሶስት ወሮች ኖረ። በዚያም ወራት በግብፅ አገር ንቡረ ዕድ አባ ሳዊሮስ ነበረ። እርሱም በአባቶቻችን ሐዋርያት እንዲሁም በአትና በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊግ ወደሚባል አገር ሂዶ በዚያም ሁለት ዓመት ተቀመጠ። የእስክንድሪያ ከተማ ሰዎችም የጠበ የጠባቂያቸው የቴዎዶሲዮስን መመለስ ሽተው በእስክንድሪያው መኮንን ላይ የተነሱበት፣ መኮንኑም ወደ መንበረ ሲመቱ መለሰው። አቃቅያኖስንም አባረሩት። ይህም ነገር በንጉሱ የወስጣትያኖስና አምላክን በምትወድ በንግስት ታኦድራ ዘንድ ተሰማ። ንግስቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። ሃምሳ ስምንት ካህናትም ጉባኤ ያደረጉ አስቀድሞ የተሾመ አባቴዎዶሲዎስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በህዝብ ፊት ቁሞ ክፉዎች ሰዎች ስለ አስገደዱኝ ይህን ስራ ለመስራት ህግን ተላልፍ ያለው አለ። ከዚህም በኋላ አቃቅያኖስን ከውግዘቱ እንዲፈታው ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ህዝቡ አባ ቴዎዶሲዎስን ለመኑት። አቃቅያኖስም አዎ፣ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉስ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶሲዎስ ከእርሱ ጋራ የሚስማማ መስሎት በእስክንድሪያ ወደ ይወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀጳጳሳት አባ ቴዎዶሲዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመቱ ይጨመርለታል፣ ለእስክንድሪያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ፣ ሰይጣን በበረሃ ጌታችንን በትሰግድልኝ የዓለም መንግስታትንና ክብራቸውን ሁሉ እሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶሲዮስ ተነስቶ ከእስክንድሪያ ወጣ፣ ወደ ላይኛው ግብፅም ሄደ። በዚያም ህዝቡን ራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀናት ቀኖች ኖረ። ንጉሱም አባ ቴዎዶስዮስ በእስክንድሪያ ከተማ እንደ ወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው እኔ ከአንተ ጋራ ልነጋገር ከአንተም ልባረክ እንድትመክረኝ እንድትመክረኝ ምሻለው ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄዶ የእስክንድሪያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን ሕይወትን መመለስ ሽተው በእስክንድሪያው መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ የወስጣቴያኖስና አምላክን በምትወድ በንግሥት ታወድራ ዘንድ ተሰማ። ንግስቲቱም አስቀድሞ የተሾመው በሹመቱ ወንበሩ ይቀመጥ ብላ ጻፈች። ሀምሳ ስምንት ካህናትም ጉባኤ ያደረጉ አስቀድሞ የተሾመ አባ ቴዎዶሲዎስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በህዝብ ፊት ቆሞ ከአፉም ሰዎች ስለ አስገደዱኝ ይህን ስራ ለመሥራት ሕግን ተላልፍ ያለሁ አለ። ከዚህም በኋላ አቃቅያኖስ አቃቅ ዮስን ከውግዘቱ እንዲፈታው ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ህዝቡ አባ ቴዎዶሲዎስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሱ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባት ቴዎድዮስን ከእርሱ ጋር የሚስማማ መስሎት በእስክንድሪያ ወዳሉ መኳንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባት ቴዎዶስ ቴዎዶሲዎስ በሃይማኖት ከእኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድሪያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባ ነገር በሰማ ጊዜ እንዲህ አለ፣ ሰይጣን በበረሃ በጌታችን ብትሰግድልኝ የዓለም መንግስታትና ክብራቸውን ሁሉ ሰጠሃለው አለው። ያን ጊዜም ይህ አባ ቴዎዶሲዎስ ተነስቶ ከእስክንድሪያ ወጣ፣ ወደ ላይኛው ግብፅም ሄደ። በዚያ ህዝቡም እያስተማራቸው፣ በቀናች ሃይማኖቱም እያጸናቸው ጥቂት ቀናት ኖረ። ንጉሱም አባ ቴዎዶሲዎስ ከእስክንድሪያ ከተማ እንደ ወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው እኔ ከአንተ ጋር ልነጋገር፣ ከአንተም ልባረክ እንድትመክረኝ ምሻ አለው። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ህዝቡ ሁሉ ሰራዊቱም ተቀበሉት። በከፍተኛ ወንበርም ላይ አስቀመጡት። እርስ በእርሳቸውም ስለ ሃይማኖቱ ተከራከሩ። ንጉሱም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶሲዎስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋራ ባልተስማማ ጊዜ ከመንበረ ሲመቶ ወደ ላይኛው ግብፅ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድሪያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። አመት ሙሉም ኖረ። በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምእመናንም ከእስክንድሪያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተ ክርስቲያን ይሄዱ ነበር። ካህናቱም በዚያ እየቀደሱ ያቆርቧቸው ነበር። የአገር ልጆችንም የክርስትና ጥምቀትንም ያጠምቋቸው ነበር። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶስም ቴዎዶስም ሰምቶ ንጉሡ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው ወደ ምእመና አላካት። እንዲህም አላቸው ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን ሰላሳ ሁለት ነበር ይኸውም በእስክንድር የአራት ዓመት በስደትም ሀያ ስምንት ዓመት ነው። ይህም አባት ብዙ ድርሳናትና ደርሷል ምንም ምእመናንም በያይቆብ ዘመን የአይቆባውያን እንደተባሉ በስሙ ቴዎዶሳውያን ቴዎዶሳውያን እየተባሉ ሲጠሩን ወሩ መላአክም ጉዞውንም መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለቴዎዶሲዮ ዘተወክፈ ክበዶ ለሕማም ወለተሰዶ በቃለ ሃይማኖት፣ እንዘይምህር ውሉዶ በእንተ ዘገብረ ለክርስቶስ ፈቃዶ አስፋሐዋርያት ሎቱ ምንተኒ ይውህዶ። ዳግመኛም በዚች ቀን የባስሌዮስና የቢፋሞን የባሊድስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትን ሲኖሩ ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሃያ ዘጠኝ በዝች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋራ ይኑር ለዘላለሙ አሜን። ዳግመኛም በዝች ቀን ከቆና ገዳም ሰባት መስተጋድላን ሰማዕታት ሆኑ። ዳግመኛም በዚች ቀን ደግሞ ቅዱሳን አባሆር አባብሶይና እናታቸው ይድራ በካንጾኪያ ንጉሥ ሰራዊት ውስጥ የሆነ አባሆር ሳም በሰማይትነት ሞቱ። በዚችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ዳግመኛም በዚች ዕለት ንጹሕ ጻድቅ ለሆነ ለሮም ንጉሥ ለማርቆስ የረፍቱ መታሰቢያ ሆነ። በዚችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ።

ክርስቶስ ተአምር ዘገብረ ጊዜ ነው አምላክ ነው መድኃኒና ኢየሱስ ክርስቶስ ሳሉ ምህረቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ የሰባት አመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ የጸናች ክብር ተመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲገፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም ጌታ ኢየሱስም በለበሰው ልብስ ውሃን ይዞ ወደ እናቱ ወሰደ። በዚያን ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌስ የጸናች ክብር ትመቤታችንን ፈጽማ አደነቀች። እርሷም በየጊዜው የሚያደርገውን ተአምራቱን እየተመለከተች በልቧ ውስጥ ጠብቀው ነበር። ከዚያም ጌታ ኢየሱስ የስምንት ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጠራቢ ቢሆን ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ አያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባቱን፣ አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ፣ ያ ያጠረ ድግር ቁመቱ ጨምሮ አስተካክሎ ልክ አድርጎ፣ አባቱ በዚህ አይነት እሰራለት ዘንድ ትፈቅድልኛለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መቦዘን የለበትም፣ በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምሩም አሌፍ፣ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት ነው እንደሆነ ትርጉም ንገረኝ ብሎ መምሩን ጠየቀው። መምሩም ተቆጥቶ መታው። በዚያኑ ጊዜ መምሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄዶ ከዚያም ከዘመዶቹ ተለይቶ እንዳይ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍ ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጻሕፍትን ወሰደና መምህሩ ደንግጦ በመሬት ላይ እስኪወድቅ ድረስ በመንፈስ ማንበብ ጀመረ። በዚያም ብዙ ሰዎች ተሰብስበው በዚያ የተቀመጡት እስኪያውቁት ድረስ ሁሉም ጩኸት ጩኸው ማድነቅ ጀመሩ። ዮሴፍም ይህንን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄዶ ሕፃኑን የገደሉት መስሎታልና። መምህሩም ዮሴፍን፣ አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚያም በኋላ ዮሴፍ ልጁ ያይቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያይቆብም እጁን እባብ ነከሰውና እጁም ተድበለበለበት እንደ ድንጋይም ደረቀ። ከዚያም ጌታ ኢየሱስ ክርስቶስ ሌላ ምንም አይነት መድኃኒት ሳያደርግ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

ተፈሴ ፈሰይቶም ምልዕተ ጸጋ እግዚአብሔር ምስሌኪ ሰዓሊ ወጸሊ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይስራኢለና ጣውዒነ ተማኅጸነ ብኪ ኦ እግዚ ኢየሱስ ክርስቶስ ሰራይ ኃጢአት ስራ ኃጢአት ወ ኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር